ጌሙን ለማስተዋወቅ ነው ምናምን፣ ማንም ለማንም ድጋፍ አይፈልግም። ብሮ እኔ ጌም የማደርገው ከሰው ራሱን መጥቶ ደስ ብሎ ተጫውቶ ደስ ብሎትን ጊፍት ሰጥቶ። እንዴት ነው ገባችኋል? ከማንም ከማንም ሰው ጋር መሽለጥ ሰው አይደለሁም። የማንም ድጋፍ አያስፈልገኝም። ብሮ መለቀለጥ ከመጣ እገባላለሁ። ወይም ከማንም በላይ አወራለሁ፣ ከማንም በላይ እናገራለሁ። ገባቸዋል? አንደኛ ወደ ክራሽ አዞራችሁት፣ ሁለተኛ ወደ ወደ አካውንት አዞራችሁት፣ ሶስተኛ ወደ ገንዘብ አስገባችሁት፣ አራተኛ ወደ እናቷ አዞረ፣ አምስተኛ ወደ ዴይዚ ዞረ። እንደገና ወደ አንድ አጀንዳ ለማቀራረባችሁ ላለ መስጋት ወደ አምስት ስድስት ጨፈር እንደዚህ ላካችሁት። ታስ ሚኒስ አቴንሽን ትፈልጋላችሁ። ሶሻል ሚዲያ ማለት በቃ እናንተ ልታቀራረቡ አይደለም ልታጣሉ። ከልብ እናትና ልጅ ልታስተራርቅ ከፈልክ በውስጥ ነበር፣ ግሩፕ ላይ ስብስብ ማስታረቅ አልነበረብህ ገባህ። አንድ ትግራዋ አታመጣልኝም። የዴዚ እናት ወይ ደስ ደባት ያለው አንድ እናት አታመጣልኝም። አንም ሰው እንዳይደውል ብሎክ አድርጋቸዋለሁ ማርያም። አንድ ሰው እንዳይደውል ኦኬ። አንድ ትግራዋይ አታመጣልኝም። ምን ሊያበላት ነው? እኔ እናቴቱም ሌላው ተውና፣ ትምህርቱን ትችም ለራሱ ከመስራት ይችላሉ እንዴ? ቤተሰቦቻችን እያስተዳደርን አይደል እንዴ? ሌላው ምቅር፣ ሌላው ምቅር ተውት። የኢትዮጵያን ሕዝብ ሌላ ሌላን ተው። እናቴ ትሙት ማለት ነው፣ እናቴ ትሙት። እኔ ዛሬ ማታ ነዋ የትግራይ ሕዝብ እኔ ችግሮኛል፣ እርዳኝ ብል አንድ ደቂቃ አይቆይም። ሕዝብ በሙሉ አድርጌ ነው የማውቀው። ነው የኔ እናት አይደለችም፣ ደሞ አማራ ነች። አማራ ስለሆነች አታገባት ያለች የለም። እኔ ትግራዋይ ባያለች እናት የለችም። እንዲወጣ ነው የምትፈልጉት? እንደዚህ አይነት እናት የሚባለው፣ እንደዚህ አይነት እናት ቢኖረኝም፣ ጥንቅር ብላ ትተው እንዴ እኔ አማራ ነኝ፣ እኔ ትግራዊት ነኝ። እና ትግራዊት ካላገባ እዚህ ቤት አትገባም የምትል እናት ከመጣች አልፈልጋትም ብሎ፣ እናት ከሆነች ኦኬ፣ ልጅ ወዳታል፣ ያ ኦፍ ኮርስ ወድጃታል፣ አግባት፣ ችግር የለው፣ አምጣት፣ እንዴ ልጃችን እንቀበላት የምትል እናት እንጂ ለኔ እናት ገባችዋል። እች እናት የምትባለው ለኔ እች ነች። ልጅ አንተ ከወደድካት ለምንሽን ዞሮም ትሆን አምጣት ችግር የለው፣ እኛም እንቀበልና ገባችኋል። ከአማራ ጋር ልታጣሉኝ፣ ከኦሮሞ ህዝብ ጋር ልታጣሉኝ፣ ከሌላው ህዝብ ጋር ልታጣሉኝ ነው የምትፈልጉት። ባለፈው ባለፈው ከኤርትራ ህዝብ የተጣላሁት ለራሱ ያመኛል፣ ሳልማርበት የጣላሁት እንደ ህዝብ ይጀምር ነው። ኦኬ ከማንም ጋር ጸብ አልፈልግም። የኤርትራ ህዝብ ህዝባችን ነው። የአማራ ህዝብ ህዝባችን ነው። የኦሮሞ ህዝብ ህዝባችን ነው። እናቶቻችን ናቸው፣ አባቶቻችን ናቸው። አይሰማችሁም? ወደ ዘር ብታዞርት፣ ወደ ክልል ብታዞርት፣ ወደ ጨንፈር፣ ወደ ንጥቅቅ ማንም አልሰማችሁም። ነቨር ኤቨር በጀመራችሁበት ይሄዱታላችሁ። አንሰማ። ኦኬ የዲዚ አካውንት ያላችሁ ደግሞ አካውንት የዲዚ አይደለም ማለት ነው። ታውቃለህ አባ የባንክ ካርዴም ሳይቀር ለራሱ ሰጣታለሁ። እንዲህ ፍቅር ምንድን ነው? መተዛዘን መተሳሰብ እኮነው አይደለም። አካውንትን አውጥተህ መሰለህ ህይወቱን ለራሱ ልባችን አውጥ አይደል እየሰጠናለህ ነው። ምንድን ነው እንትን ትልቅ ነገር አደረጋችሁት? አይደለም። ለፍቅረኛም እንኳን ለማንም አካውንት እኮ ተሰጣው ልስራበት ካለ ምን ትልቅ ነገር ሆኖ። ይሄ አካውንት ከአራት አምስት ሰው በላይ ነው ያለው። ግን ይሄ ገባችኋል። እኔ ምንም አላልኩም። ማርያምን እህቱን ደፍሮ ነው የመጣው በሊቪያ ሲመጣ እህቱን ደፍሮ ነው የመጣው?